የጡት ካንሰር በሕፃናት ላይ ሊከሰት እንደሚችል ስንቶቻችን እናውቃለን? ይህን ቪዲዮ እስከ መጨረሻው እዩትና ከተመቻችሁ ኮፒ ሊንክ፣ ሸር፣ ሪፖስት አድርጉት። ቤቱን ደግሞ ፎሎ ማድረግን አትርሱ። ብዙዎቻችን የጡት ካንሰር በእናቶች ላይ ብቻ የሚከሰት ይመስለናል። እንዳትሳሳቱ፣ የጡት ካንሰር በማንኛውም የእድሜ ክልል በወንድም በሴትም የሚከሰት የካንሰር አይነት ነው። በዓለማችን ትንሿ በጡት ካንሰር የተጠቃቸው ህፃን የአራት ዓመት ሴት ልጅ ናት። ይኸው መረጃውን ማየት ትችላላችሁ። ከዚያ በመቀጠል የአምስት ዓመት ወንድ ህፃን የጡት ካንሰር ተጠቂ ሆኖ ተገኝቷል። እንዲሁም የስድስት ዓመት ሴት ህፃን፣ የሰባት ዓመት ሴት ህፃን እና የስምንት ዓመት ሴት ህፃን የጡት ካንሰር ተጠቂዎች ሁነው ተገኝተዋል። የሚገርማችሁ ነገር በእኒህ ህፃናት ላይ የተገኘው የጡት ካንሰር አይነት ሴክሬቶሪ ብረስት ካንሰር ይባላል። ይህ ካንሰር አልፎ አልፎ የሚከሰት ቢሆንም በማንኛውም የእድሜ ክልል ያሉ ሰዎችን ሊያጠቃ እንደሚችል ማስተዋል ብልህነት ነው። በነገራችን ላይ ጡታችን ላይ ማንኛውም ህበጥ ከተከሰተ የጡት ካንሰር ሊሆን ይችላል ብሎ መጠርጠር በጣም ብልህነት ነው። አንድ ጥያቄ ልጠይቃችሁና መልሱን ኮመንት መስጫው ላይ አስቀምጡልኝ። የጡት ካንሰር የግንዛቤ ወር በመባል የሚታወቀው ወር የትኛው ወር ነው? መልሱን ኮመንት ላይ ያስቀምጡልኝ። አመሰግናለሁ።